ብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ነው። በአየር ኃይሉ የታገዘ ነው በተባለ ውጋ የፋኖ ኃይሎች ወታደራዊ ተሽከርካሪዎችን ጭምር መማረካቸውን አሳወቁ። የጦር አዛዡ ህዝቡ ፋኖን መቃወም አለመቻሉ እንዳበሳጫቸው ሲገልጹ፣ የብልጽግናው ሹመም ዘራፊ ያሉትን ኃይል ካልታገላችሁት እንጠፋለን ብለዋል። በዝርዝር የምንመለከተው ጉዳይ ይሆናል። ተቃውሞ ወደ ተቀሰቀሰባቸው ዩኒቨርሲቲዎች የፌደራል ኮማንዶች እንዲገቡ ስለመደረጋቸው ተሰማም። እነዚህ ያገዛዙ ኃይሎች ተማሪዎችን ሲደበድቡ የታየ ሲሆን ተቃውሞ ግን በዩኒቨርሲቲዎች እንደቀጠለ ነው። ዝርዝሩ ተዘጋጅቷል። አቶ ሽመልስ አብዲሳ ደብዳቤ ደረሳቸው። ይህ ደብዳቤ ከጦርነቱ ጋር የተያያዘ ሲሆን በነዳውድ ኢብሳና አመራራ ጉዲና በኩል እየተላከም ነው ተብሏል። እንመለከተዋለን። የትምህርት ሚኒስትሩ ብርሃኑ ነጋ ከመጅሊሱ ውሸታም የሚል ውንጀላ ቀረበባቸው። አብይ አህመድን እያወደሱ ብርሃኑ ነጋን እያንኳሰሱም አቅርበዋል። ሼክ ሀጂ ኢብራሂም ቱፋ መጅሊሱ በአማራና ትግራይ ክልሎች ከትምህርት ጋር በተያያዘ የመብት ጥሰቶች መፈጸማቸውን ያሳወቀበትን መግለጫ አሰራጭቷል። ወደ እናንተ ይደርሳል። ድርጅቱ ለሰባት ዓመታት የቀጠለው ሀገራዊ እልቂት እንዲቆም ጠየቅም። አሁን እየተቀሰቀሰ ያለውን ህዝባዊ ተቃውሞ ለማፈን መሞከር ችግሩን ማባባስ ነውም ብሎታል። ሌላኛው መረጃችን ነው። አሜሪካ ኤፍ 35 ተዋጊ ጀቶችን ለሳውዲ አረቢያ እንደምትሸጥ ፕሬዚደንት ዶናልድ ትረምፕ ገለጹ። ይህንን የተናገሩት ከሳውዲ አረቢያው ልዑል አልጋ ወራሽ ጋር ከመነጋገራቸው አስቀድሞ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአየር ኃይሉ የታገዘ ነው በተባለ ውጊያ የፋኖ ኃይሎች ወታደራዊ ተሽከርካሪዎችን ጭምር መማረካቸውን አሳወቁም። የጦር አዛዡ ህዝቡ ፋኖን መቃወም አለመቻሉ እንዳበሳጫቸው ሲገልጹ የብልጽግናው ሹመም ዘራፍ ያሉትን ኃይል ካልታገላችሁት እንጠፋለን ብለል ወደ አማራ ክልል የሚላኩ ወታደራዊ አዛዦች የሚሆን የዘመኑ ቆንጆ ተላላኪ የብልጽግናው ሹማምንት ጽንፈኛው የሚሉትን አካል ጨርሰን ወደ ሰላም እና መረጋጋት እንሄዳለን ሳይሆን ትልቁ ወደሚሉት ሌላ ጦርነት እንሸጋገራለን ነው ሰሞንኛ ቅስቀሳቸው። የምስራቅ እዝ አዛዡ ሌተናንት ጀነራል መሐመድ ተሰማም ከአንድ ዓመት በፊት ወደ ካምፑ ይገባል ብለው እነ አለምሽት ደግፌ ቃል ገብተውለት የነበረው ተራው ወታደርም ዛሬም በርስ በርስ ጦርነት ጥደውት፣ በክልሉ የሚደረገው ጦርነት ቢጠናቀቅ እንኳን ቀጣይ ስራችሁ ወደ ሌላ ትልቅ ቀይ ባህርን የማስመለስ ጦርነት መማገድ ነው እያሉ ሲናገሩ መሰማታቸው ይታወቃል። ይህ ግን በመከላከያ ሰራዊቱ አዛዦች ብቻ የሚነገር አይደለም። ከዘመነ መሳፍንትም የባሰው ሁኔታ ውስጥ ያለን ክልል እንደሚመሩ ተናግረው የሚያውቁት ርዕሰ መስተዳደር አረጋ ከበደም ትናንት የፖሊስ አባላትን እናንተም ለቀጣዩ ተልእኮ ትላካላችሁ እያሉ ቀጣይ መሞቻ ስፍራቸውን ሲነግሯቸው ተሰምተዋልና ሀገራችን፣ ብሔራዊ ጥቅሞች እና ክብራችን በሚያስጠብቁ ጉዳዮች ላይ መነጋገርና ከዚሁ ንግግር በኋላ ለሚኖረን ተደርጎ ዝግጁ መሆን እንዲህ ያሉ ንግግሮች ቀጥለው ባህርበር ልናመጣላችሁ ነበር፣ ነገር ግን ፋኖ ከለከለን ፕሮፓጋንዳ ተደጋግሞ የሚገለጽ ሆኖ ቀጥሏል። ደብረ ማርቆስ ላይ የተገኙት የስድስተኛ አዛዡ ሜጀር ጀነራል ብርሃኑ ጥላሁን ህዝቡ ፋኖን መቃወም አለመቻሉ እንዳበሳጫቸው የሚጠቁም ንግግር ሲያደርጉም ተሰምቷል። እነርሱን መዋጋት ምርጫችን ሳይሆን የህልውናችሁ ጉዳይ ነው እያሉ አቅርበው ህዝቡንም ቆም ብሎ ያስብ ሲሉ ተሰምቷል። ይህ ወታደራዊ ንግግር በሲቪሊያ አገዛዙ ተረኛ ተላላኪዎች ዘንድ እንደሚደመጣል ። በደቡብ ወሎ ዞን ከተረኛ ተላላኪዎች አንዱም ይህንኑ ሲያቀርቡ ነው የተሰሙት። በየአካባቢያችሁ ተሰብስቦ ህዝብን እያሰቃየ ያለ ዘራፊ ኃይል ስርዓት ለማስያዝ እንደሆነ በፍጹም መግባባት መቻል ይኖርብናል። እነዚህ ሁሉ የቅስቀሳ ስራዎች በአንድ በኩል በድሮን ጥቃት የታጀቡ ውጊያዎች ደግሞ በሌላ ወገን የቀጠሉ ሁነቶች ናቸው። ባለፉት ተከታታይ ወራት ውጊያ ተለይቶት የማያውቀው የሰሜን ወሎና አጎራባች የደቡብ ወሎ አካባቢን በግንባር ቀደምትነት ይጠቀሳል። ትናንት በቆቦ ቀጠና የቀጠለው ውጊያም ከነዚህ ውስጥ አንዱ ነው። ጮቢ በረናኒ እንዲበራ አካባቢን ጨምሮ የነበረው የከባድ መሳሪያ ድብደባ እንደዚሁም አመያ ሚካኤል አካባቢ የተፈጸመው የአየር ጥቃት የዚህ ውጊያ መገለጫዎችም ይሆናሉ። የፋኖ ኃይሎች በዚህ ቀጠና ውጊያም ወታደራዊ ተሽከርካሪዎችን ጭምር መማረካቸውን አሳውቋል። የፋኖ አመራሩ አበበ ፈንታው አንድ ፓትሮልና ሁለት ሰራዊት የተጫነባቸው ሲኖትራኮች ተማርከዋል፣ በርካታዎች ተገድለዋል። ሁለቱ ሲኖትራክ መኪኖችም ከግለሰቦች የተቀበሏቸው ተሽከርካሪዎች በመሆናቸው ለባለ ንብረቶች ተመላሽ ሆነዋል ብለዋል ገዛዙ ወታደራዊ ተሽከርካሪዎች ላይ ከሰሞኑ በምንጃር ቀጠና በኦሮሚያ ክልል አዋሳኝ ስፍራ አካባቢ እንዲሁ ጥቃት ተከፍቶ በተሽከርካሪዎቹ ላይ ውድመት ማጋጠሙ ሰብዓዊ ጉዳት ማስከተሉ የሚታወስ ነው። እነ ብርጋዴር ጀነራል ተፈራ ማሞ በሚንቀሳቀሱበት በዞኑ በተለያዩ አካባቢዎች የሚደርሱ ጥቃቶች የሚጠቀሱ ሲሆን ዛሬም ከሸዋ ሮቢት አቅራቢያም ጥበቃ ላይ የነበሩ የመንግስት ኃይሎች ላይ ተኩስ መከፈቱ ተሰምቷል። በሰሜን ጎንደር ዳባት፣ ጃኖራ ጥራሂና እንደዚሁም ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ኝት ባደረጉበት በኦሮሞ ብሔረሰብ አስተዳደር ዞን ከሚሴ አቅራቢያ ድንገተኛ ጥቃቶች ደርሰው ሰብአዊ ጉዳት ማጋጠሙም ተሰምቷል። አቶ ሽመልስ አብዲሳ ደብዳቤ የደረሳቸው ይህ ደብዳቤ ከጦርነቱ ጋር የተያዘ ሲሆን በነ ዳውድ ኢብሳና መራራ ጉዲና በኩል የተላከም ነው ተብሏል። ከወራት በፊት በአቶ ሽመልስ አብዲሳ ቢሮ የተደረገው የአብይ አህመድና የነ ፕሮፌሰር መራራ ጉዲና ውይይት እንዲሁም በኋላም አቶ ሽመልስ አብዲሳ እና ወይዘሮ አዳነች አበቤ በተገኙበትና አስከትሎም ጀኔራል ጌታቸው ጉዲናን ጨምሮ የተሳተፉበት የብልጽግናና በኦፌኮ ና ኦነግ ፓርቲዎች መሪነት የተከናወነው የኦሮሞ አባገዳዎች ታዋቂ ሰዎችና ፖለቲከኞች የኢሊሌ ሆቴሉ መድረክ መነጋገሪያ ነበር። ያ መድረክ ሲጠናቀቅ የወጣው መግለጫ በክልሉ የሽግግር መንግስት ያስፈልጋል የሚል ነጥብ የተካተተበት መሆኑን ተከትሎ ግን አቶ ሽመልስ አብዲሳ በቃል አቀባያቸው በኩል እነ ፕሮፌ ሰር መረራ ጉዲናን ቅዠታማዎች ስለ ህገ መንግስትና ህግም ትምህርት እንስጣቸው በማለት ማሰደባቸው የሚዘነጋ አይሆንም። ህገ መንግስቱን ሀሁ ማስተማር ካለብን ማስተማሩ ይጠቅማል። ግንዛቤ እንዲያገኙ ማድረግ ይቻላል። የፖለቲካ ህጉንም ሳያውቁ ሳይረዱ ወደ ፖለቲካ የገቡ ስለሆኑ ነው። አንድ አይነት ቅዠት መልሶ መላልሶ የሚቃጁት የክልሉ ሰላም ወደ መረጋጋት እየተሸጋገረ ያለበት ሁኔታ ስላለ በዚህ ተደናግጦ ነው ወደ ቅዠት የገቡት። ይህ ከሆነ ከተወሰኑ ወራት በኋላ አቶ ሽመልስ አብዲሳ ከነዚሁ ፓርቲዎች ሌላ ደብዳቤ ተጽፎላቸዋል። ኦፌኮና ኦነግን በኦሮሚያ ክልል ወቅታዊ ሁኔታ ላይ ለመወያየት ለክልሉ ፕሬዚደንት አቶ ሽመልስ አብዲሳ የአስቸኳይ ቀጠሮ እንዲሰጣቸው በይፋ መጠየቃቸው ተገልጿል። ይህ የሁለቱ አንጋፋ የኦሮሞ ታዋቂ ፓርቲዎች ጥያቄ የመጣው በክልሉ ለአመታት አመታት የቀጠለውን ጦርነት ግጭትና ለመረጋጋትን በተመለከተም ነው። በተለይም በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ጦር መካከል የሚከናል ወነው ጦርነት ምክንያት የዜጎች ሞት መፈናቀል ና ኢኮኖሚያዊ ውድመት እየደረሰ ባለበት ወቅት መሆኑም የጥያቄውን አሳሳቢነት ይጨምረዋል ብለዋል። ሁለቱ ፓርቲዎች ዛሬ ባወጡት ተመሳሳይ ይዘት ባለው ደብዳቤም የውይይታቸው ዋና አጀንዳ በኦሮሚያ ና በኦሮሞ ሕዝብ ጉዳይ ላይ ያተኮረ ስለመሆኑ አትተዋል። ለፕሬዝደንት ሽመልስ አብዲሳ ጽህፈት ቤት በቀረበው ደብዳቤ ላይ እኛ ስማችን ፊርማችን ከታች የተጠቀሰው በኦሮሚያ ና በኦሮሞ ውስጥ ያለውን ሁኔታ ከፕሬዝደንቱ ጋር ለመወያየት ስለምንፈልግ ቀጠሮ እንዲሰጠን እንጠይቃለን፣ የሚል ይዘት አለው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበሩ ፕሮፌሰር መረራ ጉዲናም የውይይቱን አጀንዳ በዝርዝር ይሁንታን ካገኙ በኋላ እንደሚገልጹ ጠቅሰው በጥቅሉ በኦሮሚያ ክልል አሁና የተጨባጭ ሁኔታዎች ላይ ለመወያየት ስለመሆኑ ግን ጠቁሟል። የኦሮሞ ነጻነት ግንባር ከ2011 ዓ ም ከአስመራ ወደ አዲስ አበባ መመለሱን ተከትሎ እስከ 2012 ዓ ም ድረስ ከኦሮሚያ ክልላዊ መንግስት ጋር በተለያዩ ጉዳዮች ላይ ውይይት ያደርግ እንደነበር ይታወቃል። ይህ የአሁኑ የንዋይ ጥያቄ ደብዳቤ ከስድስት አመታት በኋላ ኦነግ ያቀረበው ጥሪ ስለመሆኑም ተመላክቷል። በእነዚህ ሁለት ፓርቲዎች በኩል የቀረበውን ጥያቄ በተመለከተም ከብልጽግናው የክልሉ አገዛዝ በኩል የተሰጠ ምላሽ ግን እስካሁን የለም።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 ትዕዛዛቸውን የሚጠይቅ ተቃውሞ ማስተናገድ የጀመሩ ይመስላል። የትምህርት ሚኒስትሩ ብርሃኑ ነጋ ከመጅሊሱ ውሸታም የሚል ውንጀላ ቀረበባቸው። አብይ አህመድን እያወደሱ ብርሃኑ ነጋን እያንኳሰሱ አቅርቧል። ሼክ ሀጂ ኢብራሂም ቱፋ መጅሊሱ በአማራና ትግራይ ክልሎች ከትምህርት ጋር በተያዘም የመብት ጥሰቶች መፈጸማቸውን ያሳወቀበትን መግለጫ አሰራጅቷል። በዚህ መግለጫ ላይ ብርሃኑ ነጋ ውሸት ተናግረዋል፣ ስለዚህ ይቅርታ ይጠይቁ የሚለው ደግሞ በቀዳሚነት ተነስቷል። ትምህርት ሚኒስትር ሚኒስትሩ በሁለት ሦስተኛ ወር 2018 በአዳማ ከተማ በተካሄደው አገራዊ የትምህርት ጉባኤ ላይ በሂጃብም ሆነ በሰላት ጉዳይ ከመጅሊስ ኃላፊዎች ጋር መግባባት ላይ ተደርሷል በሚል ያስተላለፉት ንግግር ከእውነት የራቀ እና እንደ መጅሊስ ከሚኒስትሩ ጋር የተግባባንበት ምንም አይነት ነገር እንደሌለ እየገለጽን በሚኒስትሩ በኩል ተቋማት ችን በሚመለከት ለተሰራጨው ሀሰተኛ መረጃ በግልጽ ማስተካከያ እንዲደረግ በጥብቅ እናሳስባለን። ውሸትን መንግስታዊ ባደረገው ብልጽግና ውስጥ ይህ ጉዳይ ባገዛዙ ዘንድ እንግዳ ባይሆንም በዚህኛው ውንጀላ ላይ ከሚኒስትሩም ከሚኒስቴሩም በኩል የተሰጠ ምላሽ ግን እስካሁን የለም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሐጂ ኢብራሂም ቱፋ ግን አብይ አህመድን እያወደሱ ለሁለት ሴክተር መስሪያ ቤት ብለን ችግር አንፈጥርበትን በሚል ታግሰን ቆይተናል እያሉ ብርሃኑ ነጋን ደግሞ ሲወቅሱን የተሰሙት ምርጫ ሲቃረብ አጀንዳ ተፈጠረ እያሉም በለውጡ መንግስታችን መቻቻል ቀርቷል የሚል ማብራሪያ ማሪያን አሰምተዋል። የሚደርስብንን ግፍና ጭቆና በፍጹም የማንቀበል መሆኑን በዚህ አጋጣሚ ለመላው ኢትዮጵያ ሙስሊም ህብረተሰብ ሊያረጋግጥላችሁ እወዳለሁ። ይህንን ስንል ትምህርት ሚኒስቴር በገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ቤት የግል ቤት አድርጎ እንደፈለገ የሚጫወትበት አጋጣሚ አንፈቅደውም። የሆነ ሆኖ መጅሊሱ በአማራና ትግራይ ክልሎች አጋጥሞ ያላቸውን የመብት ጥሰቶችን በተመለከተ ማብራሪያ ሰጥቷል። ምክር ቤቱ የአማራ ክልል የትምህርት ቢሮ ከሙስሊሙ መሪ ተቋም ጋር ሳይወያይ ሙስሊም ተማሪዎች በግዳጅ የግዕዝ ቋንቋ እንዲማሩ ውሳኔ ማሳለፉ በፍጹም ተቀባይነት የለውም ሲል ነው በዛሬ መግለጫው ላይ ያሳወቀው። መጅሊሱ የክልሉ የትምህርት ቢሮ በውሳኔው ላይ የእርምት እርምጃ እንዲወስድ እንጠይቃለን ይላል። የትምህርት ቢሮ ውሳኔ የሙስሊሙን ማህበረሰብና የሙስሊሙን ተቋማትን ባገለለ ሁኔታ የተላለፈ ነው ያለው ምክር ቤቱም ውሳኔው ክልሉ የገጠመውን ስብስብ ችግሮችን ይበልጥ ያወሳስባል በማለትም አስጠንቅቋል። አክሎም በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎችን በእስላማዊ አለባበሳቸው ምክንያት ከሁለት ዓመታት በላይ ከትምህርታቸው ገበታ ሲታገዱም ትምህርት ሚኒስቴር ተማሪዎች ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረገም በማለት ወቅሷል። እስላማዊ አልባሳት ለብሶ መማር ህገ መንግስታዊና ሃይማኖታዊ መብት መሆኑን ምክር ቤቱ በመግለጽም የትምህርት ሚኒስቴርና አንዳንድ ተቋማት ሙስሊሞችን በእስላማዊ አለባበሳቸው ሳቢያም ከት ምርት የማፈናቀል ድርጊታቸውን በአስቸኳይ ሊያቆሙ ይገባል ብሏል። ለእነዚህ ችግሮች ዘላቂ መፍትሔ የሚያፈላልግ ኮሚቴ ማቋቋሙንም መጅሊሱ አሳውቋል። ድርጅቱ ለሰባት ዓመታት የቀጠለው ሀገራዊ እልቂት እንዲቆም ጠየቅም አሁን በሀገሪቱ እየተቀሰቀሰ ያለው ሕዝባዊ ተቃውሞ ለማፈን መሞከር ችግሩን ማባባስ ነው ብሎታል። ኢህአፓ በመግለጫው ሰላማዊ የፖለቲካ ትግሉን አጠናክሮ እንደሚቀጥልም አሳውቋል። አሁን በሀገሪቱ ውስጥ ያሉ ችግሮች ሰላማዊ የፖለቲካ መፍትሄ እንዲፈለግላቸው ነው ጥያቄያችንም፣ ብሏል ባለፉት ሰባት የብልጽግናው ዓመታት በትግራይ በአማራ፣ በአፋር እናም በኦሮሚያ ክልል የተለያዩ አካባቢዎች እየደረሱ ያሉ የወገኖች እልቂትና የመሰረተ ልማት አውታሮች ብሎም የሌሎች ቋሚና ተንቀሳቃሽ ንብረት ውድመት እንዲቆምም ባወጣው መግለጫ ጠይቋል ብልጽግና ለእነዚህ ሁሉ ቀውሶች ሰላማዊ መፍትሄን ከመፈለግ ይልቅ እነዚህ ጥያቄዎችን እፈታበታለሁ የሚለው መንገድ አውዳሚ ሆኗል ከዚህም ወጥቶ ወደ ድርድር እንዲመጣ እናሳስባለንም ብሏል የአማራ ህዝብ ጥያቄ አትግደሉን አታፈናቅሉን አታዋርዱን ነው ለዚህ ብልጽግና የሰጠው ምላሽ ግን ጦር አዝምቶ እርስ በርስ መተላለቅን መፍጠ ር ነው ሲልም ወቅሷል። በኦሮሚያ ክልል ትጥቅ ያነሱ ሰዎች ያላቸው ጥያቄዎችን ብልጽግና ያውቃቸዋል፣ ይህንን የመፍታት ፍላጎት ግን የለም ሲልም ያክላል። በትግራይ ወገኖቻችን ላይ የኤርትራ መንግስትን ጭምር በመጋበዝና በማሳተፍ የጦርነት ጥፋትን አካሂዶ የሀገር ሉዓላዊነትም ተደፍሮ ተዘርዝሮ የማያቅ ትልቅ ጥፋትና ውድመትን ከማድረሱም በላይ ተጎራባቸው የሆኑት የአማራና አፋር ክልል ህዝብንም ከባድ ዋጋ እንዲከፍሉ አድርጓል በማለትም ፓርቲው ሁነቱን ገልጿል። እናም ህዝቡ ለመብቱ በአንድነት መቆም እንዲጀምር ፓርቲያችን የማደራጀትና የማንቀሳቀስ ስራውን አጠናክሮ ይቀጥላል ብሏል። የብልጽግናው መንግስትም ዜጎች ለሚያነሷቸው ፖለቲካዊ ጥያቄዎች ወታደራዊ የኃይል ምላሽን መስጠትን፣ ጦርነትንም እዚህም ዛም መጫሩን እንዲያቆም አስጠንቅቋል። በሌላ በኩል የአገዛዙ ጭቆናና ግፍ በዝቶበትና ተንገሽግሾ በቃን የሚል ድምጽ ከጤና ባለሙያዎች፣ ከመምህራን፣ ከሌሎች የህብረተሰብ ክፍሎች መሰማት ጀምሯል። እነዚህ ከዝናቡ በፊት የሚሰሙ ጉምጉምታዎች ናቸው። በሲዳ ሲዳማ በደቡብ፣ በደቡብ ምዕራብ፣ በማዕከላዊ ኢትዮጵያ፣ በአፋር፣ በሶማሌ ወዘተ እየተነሱ ያሉ ህዝባዊ ጥያቄዎች ከመፍታት ይልቅ ጥያቄ ያነሱ ዜጎችን እንደተለመደው አገዛዙ ማስፈራራትና ማሰር አሁን ባለው የኢትዮጵያ ሁኔታ ችግሮችን ያባብሳል እንጂ መፍትሄ አመጣም እናም በአስቸኳይ ሊቆም ይገባል ብሏል። አሜሪካ ኤፍ ሰርቲ ፋይቭ ተዋጊ ጀቶች ለሳውዲ አረቢያ እንደምትሸጥ ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝደንት ከሳውዲ አረቢያው ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር በዋይት ሀውስ ከመገናኘታቸው አስቀድሞ ስለ ጀቶቹ ሽያጭ ተናግሯል። ለሳውዲ አረቢያ ኤፍ ሰርቲ ፋይቭ ጀቶችን እንሸጥላቸዋለን፣ ትልቅ አጋራች ናቸው በማለት መሐመድ ቢን ሳልማንና ዶናልድ ትራምፕ ስለ መከላከያ ስምምነትና ስለ ሲቪል የኒውክሌር ኃይል ውይይት ያደርጋሉ ተብሎም ይጠበቃል ከሰባት ዓመት በፊት ጋዜጠ ዘጠኛው ጀማል ካሹጌ ከተገደለ በኋላ መሐመድ ቢን ሳልማን ወደ ዋይት ሀውስ ሲያቀኑ ያሆኑ የመጀመሪያቸው ነው። የአሜሪካ የደህንነት መረጃ እንደሚጠቁመው ልዑል አልጋወራሹም የካሹጌን ግድያ ላስከተለው ኦፕሬሽን ይሁንታ ሰጥተዋል። ነገር ግን ልዑል አልጋ ወራሹ ይህንን ያስተባብላሉ። ለመጨረሻ ጊዜ በአሜሪካ ይፋው የስራ ጉብኝት ያደረጉት በአውሮፓውያን የዘመን ቀመር 2018 ላይ ነበር። ካሹጌ የተገደለውን በዛው ዓመት ቱርክ ኢስታንቡል ውስጥ ነው። የቀድሞ የአሜሪካው ፕሬዚደንት ጆ ባይደን መሐመድ ቢን ሳልሳ አለማንን ባያስተናግዱም በሳውዲ በተፈጸሙ የሰብአዊ መብት ጥሰቶች ምክንያት ሀገሪቱ የተገለለች ለማድረግ መዛታቸው ይታወሳል። ባይደን በፈረንጆቹ አቆጣጠር 2022 ወደ ሳውዲ አግኝተው በተለያዩ ጉዳዮች ላይ ስምምነት ላይ ደርሷል። የካሹጊንም ግድያ ማንሳታቸውንም አሳውቋል። ትራምፕና ልዑል አልጋ ወራሹ ባለፈው ግንቦት ወር በሪያድ ተገናኝተዋል። አሜሪካ ለሳውዲ 142 ሚሊዮን ዶላር የሚያወጣ የጦር መሳሪያ ለመሸጥ ውሳኔ ማሳለፏም አይዘነጋም። ስምምነቱ በታሪክ ትልቁ እንደሆነ ጽህፈት ቤት ገልጾም ነበርም። የ600 ቢሊዮን ዶላር የኢንቨስትመንት ስምምነት ላይም ተደርሷል። ከአሜሪካ የጦር መሳሪያ በመሸመትም ሳውዲ አረቢያ ግንባር ቀደም ሀገር ናት። ዶናልድ ትራምፕና መሐመድ ቢን ሳልማን ሲገናኙ ሳውዲ አረቢያ የአብርሃም አኮርድስን እንድትፈርምም ጫና እንደሚደረግ ይጠበቃል። ይህ ደግሞ የሳውዲ አረቢያና የእስራኤልን ግንኙነት ጤናማ የሚያደርግ ይሆናል ተብሎ ይታመናል። ሳውዲ ይህንን ስምምነት ለመፈረም እንደ ቅድመ ሁኔታ የምታስቀምጠው የፍልስጤም ሀገርነትን ጉዳይ ሲሆን እስራ እስራኤል ደግሞ ይህንን አትቀበልም። የተወደዳቸው የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።